ወለጋ እና ጎጃም ነው ደግሞ ይቀራረባል። ትክክል። ያው የተቀራረበ እኮ ነው። በዛ በጊዳ በኩል ብትል በሊሞ ገነት፣ በሊሞ ገነት፣ በዛ በጊዳ አያና፣ በጊዳ አያና፣ በዛ በቡሬ በኩል ነው። ያው እኮ ነው። እኔ እኮ አውቀዋለሁ፣ ከፍልቅልቅ ጀምሮ፣ ከፍልቅልቅ ጀምሮ ጎጃምን ብታይ አውቀዋለሁ። ከፍልቅልቅ ጀምሮ ደጀን፣ ከዛ በኋላ እኔ ከንትን ከመርጦ ለማርያም ከደብረ ማርቆስ መርጦ ለማርያም መንገድ ሲሰራ ን የዲማሚት ምናምን ጨረታ ውስጥ እንጂ አቀርብ ነበረ። መርጦ ለማርያም መንገድ ሲሰራ ደብረ ማርቆስ መርጦ ለማርያም ያኛው ሳሚ የሚባል ይዞት አቁሞት የሄደ ጊዜ ቻይኖቹ ተረክቦ ሲሰሩ እኔ እንጂ እንደ ቆምጫን ባወጋ እኮ ሄጄ ፍርድ ቤት ነበር የሚሰሩ እሳቸው በዝና ስለማውቃቸው ደብረ ማርቆስ ሄጄ ሄጄ አግኝቻቸው ረዥም ናቸው እና ምሳ ካልበለን አልኳቸው።

አገው ምድርም ደግሞ ይጃል አየርሻ አየርሻ አየርሻ ልማት አየርሻ ልማት የዛ በቆሎ ይቻል ነበርና እንትን እንትን ወስደን ዛሄር ነበረ በቆሎ እንትን ለማለት ያ በደንብ አውቀዋለሁ። ጎጃም እኔ እኮ የኛ ሰው የኛ እኮ ሰው እኮ ስር ቤት አብራችሁ እንደነበር ነግሮኛል እኮ። አዎ እንዴ በጣም ጓደኛ ነኝ አልኩ። አዎ ነግሮኛል። እና ይሄ ዝም ብላርታች ከታች ቱሪናፋ ምናምን ትሉ ሰዎች እኔ ነግሮኛል፣ ጓደኛዬ ነግሮኛል። አብረታ አብረታ አብራችሁ ታስራችሁ እንደነበር ነግሮኛል። ይገርማል። እንደዋወላለን እኮ አሁን ሲወጣ ቆም እንጂ አልተገናኘንም እንጂ፣ በጣም ነው፣ በጣም ነው የምንግባባው። ሪስፔክት ነው። ነግሮኛል። በእስር ቤት አብረው እንዳሰሯችሁ ነግሮኛል። በጣም የማይችል ብራሁን ወንድማችን፣ ቀጥል፣ ማንንም እንትን አትበል። በውስጥም እንገናኛለን ከዚህ በኋላ እንደዋወላለን፣ ወላለን፣ ስልክ ልክላለው። አሁን ነው ስልክ በአደባባይ ስልክ ልክላለሁ። በአደባባይ ስልክ እንቀያየራለን። ሰላም ሰላም እንባባላለን።